ጤና ይስጥልን ተመልካቾች፣ እንደምን ቆያችሁ? አንድ አፍታ ላይ ነው። በዛሬው የአንድ አንድ አፍታ ዝግጅታችን ይቅርታ ምንድነው አስፈላጊነቱና ጥቅሙስ ምን ይመስላል፣ እንዲሁም ደግሞ በቀልና ከበቀል ጋር ተያይዞ የሚመጡ መዘዞች ምን ምንድን ናቸው የሚለው ቆይታ ምናደርግ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብጃችን ነው። ተከተሉ። መስቀሉ ደበበ እባላለሁ። ነው ዮብያሱ እዚህ አሯሚ ከተማ ላይ ነው ምሰራው። ብርቱካን ካሳውን እባላለሁ የመጣውበት ከጎፋ ዞን ነው። እኔ መነሽ መኮንን ይባላለሁ። የመጣውት ከጎፋ ዞን ዘናይ ወደ ስላሴ ይባላልና ተሾመ እባላለሁ። እዚሁ አርባ ምንጭ ከተማ ነዋሪ ነኝ። ጥላሁን ልዑ እባላለሁ። ዛሬ ቆይታ እያደረግንበት ያለው ርዕሰ ጉዳይ ይቅርታ ነው። እስቲ በመጀመሪያ ይቅርታ ማለት ምን ማለት ነው? አመሰግናለሁ። አንደኛ ነገር ያው ይቅርታ ማለት ከመሰረቱ ይሄን ነገር እንትን ስንል አንደኛ እንደ ክርስቲያንም ያው ከባይብል ነው እና ይሄን ነገር የምንወስደው ነው ማለት ነው። ምክንያቱም ክርስቶስ ኃጢያትን የሰው ልጆችን ኃጢያት ሙሉ በደሙ በእያና በዛ ይቅርታ ያደረገበት የደመሰሰበት መስቀል ላይ በሰራው ነገር የሰው ልጆችን ኃጢያት ሙሉ ይቅርታ ያደረገበት እና ያን ህይወት ነው እኛም ተካፍለን ለሰዎች ይቅርታ ማድረገን እንትን ነው እና ይቅርታ ማድረግ መተው የትኛውም በምን መስፈርት ያለ ምን መስፈርት ምንም ነገር እንትን ሳነት መተው በቃ ሙሉ ሆኖ ለኔ እንደኔ ይቅርታ ያው ከፈጣሪ ዘንድ የተቀበለው ነገር ሲሆን ይቅርታ ማለት ያው ለኔ ምህረት ማለት ነው። አንድ ሰው የሆነ ነገር መተው ወይም ለአንድ ሰው ምህረት ማድረግ ነው። እንግዲህ ይህን በባይብል ካለም ስናይ ፈጣሪ ለሰው ልጆች ስል ብዙ ነገርን ትቶ ራሱን ወደ ሞት ደረጃም አብቅቶልናል። ያ ማለት ለእኛ ምህረትን ልሰጥ ስለሆነ እኛም ያንን ቅዱስ ቃሉን በመቀበል ምህረት ማለት እንደኔ ኖርማሊ ይቅርታ ማለት እንደ ምህረት አነስ ነገር ነው የሚቆጥረው ዛሬ እየተወያየንበት ያለ ነው ርዕስ ይቅርታ ምንድን ነው የሚል ነው በይቅርታ ጋር የተያያዘ ነው እና እስኪ ይቅርታ ምንድን ነው በመጀመሪያ ሁለቱ ሰዎች ሊሆኑ ይችላሉ ከብዙ ሰዎች መሀል የሆነ ነገር ካልተግባቡ ነገሮቹን ካልተግባቡ እንግዲህ በመሀል የሚፈጠር ችግር ችግሩ ከተፈጠረ በኋላ እንግዲህ አንድ ሰው ያጠፋው ሰው ያ ሰውን ይቅርታ መጠየቅ ማለት ነው። ይቅርታ ማለት እንግዲህ ሁለት ሰዎች በሆነ ምክንያት ሊጣሉ ይችላሉ። ከተጣሉ በኋላ አንዱ የራሱን ጥፋት ካመነ፣ በቃ ጥፋተኛ ነኝ፣ አጥፍቼ ያለው ይቅርታ አርግኝ ካለ ይቅርታ ይባላል። ይቅርታ እንግዲህ ሲባል የመተው የመተው ሂደት ነው። የሰው ልጅ አይምሮው ብዙ የሚመዘግባቸው ነገሮች አሉ፣ ልምዶች አሉ። እና መልካሙን የህይወት ተሞክሮ እየያዝን ለማህበረሰብ ቅራኔ ወይም ለመጋጨት የሚያበቁ ነገሮችን እየተውን እየተውን ችግሮችን ቢፈጠሩ ደግሞ በመተው የምናሳልፈው የህይወት ይቅርታ ማለት እንግዲህ፣ በራሴ አባባል ከሆነ እኔ እንደወሰድኩት ከሆነ ይቅርታ ማለት እኔ አንድን ሰው በድየው እንደሆን አንዱን ሰው አስቀይሜው በድዬ እንደሆን፣ ያን ሰው ሄጀ እኔ ጥፋተኛ ነኝ እና በድየሻለሁ ይቅርበኝ፣ በእግዚአብሔር ስም ይቅርበኝ፣ ጥፋተኛ ነኝ ብዬ ያንን ሰው እመጽነዋለሁ። ከዛ ያ ሰው እንግዲህ ወደደም ጠላ፣ እንግዲህ ይቅርታ ማድረግ አለበት አይደል? በእግዚአብሔር ስም ነው የተባለው እና ይቅር ማለት አለበት። ይቅርታ ማለት በመሰረቱ አንድ ሰው ጥፋት አጥፍቶ አጥፍተሃል ተብሎ፣ ባያጠፋም ጥፋተኛ ነው ቢባል ራሱም አውቆ ደግሞ ጥፋተኛ መሆኑን አውቆ ይቅርታን መጠየቅም ይቅርታ ማድረግም ትልቅ ቫልዩ አለው በሰውም ዘንድ፣ በባህላችንም፣ በፈጣሪ ዘንድ። ሰው ይቅር ያለውን እግዚአብሔር ይቅር ይላል፣ አላህ ይቅር ይላል። እና ይቅርታ በጣም በሰው ዘንድ በሁሉም ሰው ዘንድ ቢለመድ በጣም ትልቅ ነገር ነው። የይቅርታ አስፈላጊነቱስ ምንድን ነው ብላ ታስባለሽ? አመሰግናለሁ። ይቅርታ ያው አስፈላጊ ነው ብቻ ሳይሆን የእውነት ለገባው ሰው በቃ እንደ ግዴታ በጣም ወደነው፣ እንደ ግዴታ የምናደርገው ነገር ነው ማለት ይቅርታን ስናደርግ ለምሳሌ አንድ ሰው ሊያጠፋ ይችላል፣ ወደዚህም ሊያጠፋ ይችላል፣ ወይ ደግሞ ወደዛ ሊያጠፋም ይችላል። በዚያ ሰዓት ላይ ያለምንም መስፈርት ያለምንም እንትን ትክክለኛ ስለ ይቅርታ የተረዳ ወይ ስለ ኢየሱስ ክርስቶስ የሚያክሰው ትክክለኛ ባይብሊ የተረዳ ሰው ይቅርታን ያለ መስፈርት ያለምንም እንትን ይቅርታ ማድረግ ይችላል። በዛ ሰዓት ላይ ለዛ ሰውዬም ነፃነት ነው ለዛኛውም፣ ለእኔም ጭምር ማለት ነው። ለውስጣችን ሰላምን መረጋጋትን፣ ምንም ሳንረበሽ ነገሮችን እንድናደርግ የትኛውም ነገር እንድናደርግ በነፃነት ሌላ በቃ ሌላ ነገር ሳናስብ በነፃነት እንድናደርግ ውስጣችን ሰላም ሆኖ እንድንንቀሳቀስ የራሱ የሆነ አስተዋጽኦ አለው። ይቅርታ እንግዲህ በብዙ መንገድ አስፈላጊነት አለው። በመጀመሪያ ደረጃ ለኛ ሰላምን ነው የሚሰጠው። በመጀመሪያ ደረጃ ሰላምን እናገኛለን። አንድ ሰው ይቅርታን ባረገ ቁጥር የሚያገኘው ነገር ይኖራል። ይቅርታ ሰጪውም ተቀባዩም የሚያገኘው ነገር ይኖራል። በዛን ሰዓት ለምሳሌ አንድ ሰው ይቅርታን ሳያደርግ ሲቀርና ሲያደርግ የሚያገኘው ነገር አለ። ለምሳሌ አንድ ሰው ይቅርታን አላደረግም ስንል ብዙ ነገሮችን ሊያጣ ይችላል። አንደኛ ቅን በቀልን ሊይዝ ይችላል። የተለያየ የጥላቻ መንፈስ በውስጡ ላይ አድሮ ሌላ ነገር፣ ሌላ ሀሳብ አስቦ ለዛ ሰው ሌላ ተጨማሪ ነገር እንዲያስብ ያደርጋል። ግን ስለዚህ ይቅርታ ለእኔ እንደኔ በጣም አስፈላጊ ነው ብዬ አስባለሁ። ይቅርታ ጥቅሙ አስፈላጊነቱ ምን ይቅርታ ጥቅሙና አስፈላጊነቱ ይቅርታ እንግዲህ ከተጣለን በኋላ ይቅር ይቅር ካልተባባል ለሌላ ችግርና ለሌላ ጸብ እየተጋለጥን ልንል ይችላለን። ለዛውን ይቅርታ ካደረግን ይቅር ይቅር ከተባባል ደግሞ በሰላም በፍቅር መኖር እንችላለን። ይቅርታ አስፈላጊነቱ እንግዲህ ከእግዚአብሔር ዘንድም ለሰው ልጆች ይቅርታ ስለሚያስፈልግ አንድ ሰው አንድ ሰውን ይቅርታ ከጠየቀ ወይም ይቅር ካለ እሱን እንግዲህ ዝቅ የሚያደርገውም ነገር የለም። ግን ለሰው ልጆች ቅርታ አስፈላጊ ነገር ሆኖ እንግዲህ ይቅር ከተባባል ሁሉም ነገር ከእግዚአብሔር ዘንድም ከሰው ዘንድም ይቅርታ ስለሚያስፈልገን ይቅርታ ጥቅሙ ይሄንን ይቅርታ አስፈላጊነቱ ጥቅሙ ምንድን ነው ብለ አምናሉ። ይቅርታ አስፈላጊነቱ ከሰውም ከፈጣሪም ጋር መታረቅ ነው። ለምን ቅድም እንዳልኩት ይቅር ለምለው ሰው አላህ ይቅር ይላል፣ የፈለገውን ጥፋት ቢያጠፋ ያንን ጥፋት ለምን ከልብ የመነጨ ይቅርታ ከሆነ ሰውየውም በኋላ ቅር የሚለው ነገር አይኖረውም። ለምሳሌ አንድ ሰው ጥፋት አጥፍቶ ልክ እንዳጠፋ ወዳሁን ሰው ተው፣ ይሄን ነገር ተው፣ ይሄን ነገር ተው ሲል ለመታው ፈቃደኛ አይሆንም። ከተወሰነ ጊዜ በኋላ ተረጋግተው ራሱን ሲያስብ ይሄን ነገር ለምን አጠፋው? ለካ ይሄን ነገር ትክክለኛ አይደለሁም የሚል የጸጸት ውስጥ ይገባል። እና ከጸጸት ያድናል። ይቅርታ አስፈላጊነቱ ጥቅሙ ምንድን ነው ብለው ያስባሉ። ይቅርታማ በጣም አስፈላጊ ነው። ይቅርታማ ይቅርታ ከሌለ እኮ ሰላም የለም። ይቅር መባባል ከሌለ ሰላም የለም። ወደ ጠላትነት ነው የምንሄደው፣ ወደ ክፉ ነገር ነው የምንተሳሰበው። ማህበራዊነት እኮራቱ ጎረቤት ለጎረቤት ስኖር በፍቅር በስምምነት ካልኖረ ይቅርታ እንግዲህ ማለት በጣም ሰላምን ነው፣ ሰላምን ለማግኘት ነው አይደል? ሰላም ከሌለ ደግሞ አገር የለም አይደል? ሰላም ከሌለ አገር የለም። ለዛ፣ በጣም ይቅርታ መባባል አለብን። አንቺ በልብሽ እኮ ክፉ ነገር አስበሽ ብዙ መሄዳችን፣ ግን ትምህርት የሚያስተምር ነገር ካሰብሽ ብዙ መራመድ ትችያለሽ። ከይቅርታ ተነሳ ስንቱ በቃ አለ አይደል? ወጣቶች ራሳቸው ይቅርታ ካልተባባሉ ካልተፋቀሩ እንኳን ለቤተሰብ ቀርቶ ለአንድ ሀገር ሰላም የላትም ማለት ነው። አንዳንዴ ይቅርታ የማድረግ ማለት አሁን ይቅርታ ስናደር የመንፈስ እርካታ እናገኛለን ልባችን ታርፋለች የሚሉ ሀሳቦች አሉ። ስንዴት ይገልጻል ወይም ይቅርታን ስናደረግ እርካታን እናገኛለን የምንለው? አንደኛ ይቅርታ ሳናደረግ ስንቀር ለዛ ሰው የምናስበው ነገር የጥላቻ መንፈስ ነው የምናስበው ጥሩ ነገር አይደለም የምናስበው ያ ማለት ሁሌ እሱም ባየን ቁጥር ወይም በአሰምን ቁጥር የጥላቻ መንፈስ ያድርብናል። ያን ግን በምንተውበት ጊዜ ወይም በምንለቅበት ጊዜ፣ ምህረትን በምንሰጥበት ጊዜ ያን ነገር ኖርማል የጥላቻ መንፈስ ትተን ወደ ፍቅር፣ ወደ አንድነት መንፈስ የምንመለስበት ሂደት እንመጣለን ማለት ነው። ያኔ ነው የመንፈሳችን መንፈሳችን እርካታ የሚኖረው ማለት ነው። አንድ ሰው ሌላኛውን ሰው ይቅር ማለት ያለበት ለምን ያህል ጊዜ ይመስልሻል? ስንት ጊዜ ይቅር እንግዲህ ሁሉ ቀን ባጠፋው ቁጥር ሰውን ይቅርታ መጠየቅ አይከብደውም። እንግዲህ የጠፋውን ጥፋቱን ድጋሜ መስራት ያለበትም፣ ድጋሜ መስራት ሳይሆን እንግዲህ ድንገት ካጠፋ ያ ሰውየውን ይቅርታ መጠየቁ አይከፋውም። ይቅርታ አንድ ሰው ጥፋት ካጠፋ ራሱ ጥፋት ከገባው እንግዲህ እንደገባው ልክ ይቅርታ ማለት ይችላል። አንድ ሰው ሌላኛውን ምን ያህል ጊዜ ይቅርታ መጠየቅ አለበት? ወይም ደግሞ ምን ያህል ጊዜ እርሶ ለምሳሌ በግሎ አንድ ሰው እያጠፋ ዛሬም ነገም ሁሉ ይቅርታ ቢጠይቀው ለምን ያህል ጊዜ ይቅርታ ያደርጋል? አዎ ይሄማ አይደለም። በማወቅ የሚደረግ ይቅርታ ደግሞ በጣም አጥተናል። ሁሉ ተደጋግሞ ተደጋግሞ ይሄ ዛሬ አጥፍቼ ነገ ይቅርታ ተነገ ወዲያም አጥፍቼ እንደዛ ይቅርታ የሚባል ከሆነ ጥሩ አይደለም። እንደዛ አይነት ነገር ሲፈጠሩ ግን ምን ቢደረግ ጥሩ ነው? በቃ መቀጨት አለበት። ይሄ በቃ አንድ ጊዜ ከጥፋቱ እኮ መማር አለበት አይደል? አንድ ሰው አንድ አጥፍቷል ሁለተኛም ደግሞ ካጠፋ ሶስተኛ ላይ ይሄ እንግዲህ የማይሆን ነገር ነው። ጠፋት ሰው ያጠፋል ይቅር ይባላል ወይም ይቅር ይላል። እንደዚህ እንደዚህ እየተባለ አንድ ሰው ለምን ያህል ጊዜ እንደው ይቅር ቢል ጥሩ ነው ብለው ያስባሉ? እንግዲህ ይሄ እንደ ግለሰቡ እንደ ግለሰቡ የህይወት ተሞክሮ ነው ሊገለጽ የሚችለው። አሁን በመንፈሳዊ ሂደት ብንወስድ የእግዚአብሔር ቃል የሚለው ምንድን ነው? ሰባ ሰባት ጊዜ ብቻ አይደለም ነው የሚለው እና ጸጋው ካለ ማለት አሁን እንደ እግዚአብሔር መንፈስ የምንረዳ የምንሆን ከሆነ ቢሆን ይቅር መባባሉ ምንም እንትን የለውም፣ ማቆሚያ የለውም። ያ ይቅርታ የሚጠይቀው ሰው የማይማር ከሆነ መተው ነው ነግረ ነው። እንዲያውም መጽሐፍ ቅዱስ የሚለው ምንድን ነው ቢቻልህ ለቤተክርስቲያን ነግረህ ከዛ የሚታረም በጋራ ውይይታችሁን ይቅር መባባሉን ሰው ባለበት እንድትፈጽመው ነው። መጀመሪያ አንድ ለአንድ ይቅር እንባባላለን ወይም ስህተታችንን በጋራ የምናሻሽልበትን ሁኔታ እናደርጋለን። የማይሻሻል ከሆነ ግን ሌላ ሰው በመሀከላችን አንድ ሰው እንዲሆን አድርገን የማይሻል ከሆነ ያንድ ሰው መተው ነው። አንድ ሰው ጥፋ ሲያጠፋ ሲያጠፋ ቢቀጥል ለምን ያህል ጊዜ ይቅር መባል አለበት ብለው ያስባሉ? ይሄ በቁጥር አይገልጹትም። በቁጥር መግለጽ ይከብዳል። ብዙ ጊዜ ይቅርታ ልናደርግ እንችላለን። ግን ደግሞ አንዳንድ በዚህ ጉዳይ ይቅርታ አላደርግም ብለን የምንጨክንባቸው ጉዳዮች አሉ። እንደው ምክንያቶቹ ወይም ደግሞ ችግሮቹ ምን ያህል ገናና ቢሆኑ ይመስለናል ይቅርታ የማናደርገው? እንደኔ አሁን እኔ ኖርማሊ በዚህ ምድር ላይ አንድ ሰው እንግዲህ በጣም ጥፋተኛ ነው ብንል እንግዲህ ፈጣሪ ይህን ሁሉ ነገር የሰው ልጅ ብዙ ክፋት ሰርቶ ብዙ በደል ሰርቶ ብዙ ነገርን አድርጎ ፈጣሪ ለዛ ያንፍ በደላችንን ያን አጣታችንን ሳይቆጥር ለኛ ብሎ ብዙ መስዋዕትን ከፍሎ በሰው ልጅ እስከመገረፍ ድረስ በሰው ልጅ እስከመሰቀል ድረስ በሰው ልጅ እስከ መሞት ድረስ ደርሶልናል እስከ እስከ እስከሚቀብሩ ድረስ ሁላ ደርሶልናል ነገር ግን አሁን እኛ። የሰው ልጅ ምን ያህል አጥፍቶ ነው ይቅርታ ማናደርገው ወይም ልናደርግ የምንችለው ወደሚለው ከመጣው የሰው ልጅ ምንም የሚሰራው ነገር ይኖራል ብዬ አላስብም። ወይ ከባድ ቢባል ያው የሰውን ህይወት ማጥፋት፣ የተለያየ ወንጀሎችን በመስራት፣ የተለያየ ነገሮችን እኛን በመበደል ነው። ግን ያን ነገር ያን ነገር በኖርማሊ ኢሞሽናሊ በምንሆንበት ጊዜ የምናደርጋቸው ነገሮች ይኖሩ ይችላል። ስሜታዊ ሆነን የምናደርጋቸው ነገሮች ይኖሩ ይችላል። ግን ደግሞ ያንን ነገር በዛ መልኩ በዛ በስሜታውነት ሳይሆን በተረጋጋ መንፈስ አስበንበት ያን ሰው ከጥፋተኝነቱ እንዲታረም አድርገን ይቅርታ ብንሰጥ ጥሩ ነው ብዬ አስባለሁ። በልባችን እና ጠነክርና ነገሮችን ይቅርታ ማናደርግባቸው ሁኔታዎች አሉ። ምክንያቶቹ ምን ይመስልሃል አንተ? አንደኛ ነገር የዛ ምክንያት አንደኛው ሪዘን ያው ስለ ይቅርታ በቂ የሆነ ግንዛቤ አለመኖር ትክክለኛ መሰረታዊ የሆነው ስለ ይቅርታ መሰረታዊ ነገር የተረዳ ይቅርታ ምን ማለት እንደሆነ በትክክል የተረዳ ሰው አለማድረግ አይችልም እና ያን ነገር አለመረዳት ስለዛ ነገር በቃ ከመሰረቱ አለመረዳት አንዱ ቻሌንጅ ነው ብዬ አስባለሁ። ከዛ ባሻገር ያው ይሄ በቀለኝነትን ማሰብ የሆነ ያደግንበት አንዳንድ የመጠንበት እንዴት ነው ሰፈር ላይ ከሰዎች ጋር ስናሳልፍ አንዳንድ ነገሮች ሲፈጠር የምንፈታበት ቤተሰቦቻችን ወይ የተለያዩ እንትኖች የሚያሳዩን እንዴት ነው እና ያ የለመድናቸው ነገሮች እንደዛ ናቸው እና ግን ከነዛ መላቀቅ ይቻላል። እነዛ ነገሮች ነው ያው አንዳንዶች ናቸው ይቅርታ የማያደርጉ ሰዎች አሉ አይደል፣ እኛም ሊሆን ይችላል፣ እኔም ሊሆን ይችላል፣ አንቺ ልትፈኝ ትችላለች፣ ሌሎች ሰዎች ሊሆን ይችላሉ። እና ይቅርታ አለማድረግ ምክንያቱ ምን ይመስልሻል? እንግዲህ ይቅርታ ጨካኝነት እኮ ነው። ይቅርታን የማይወድ ሰው እንግዲህ መጨከን ነው አልፈልግም ማለት ራሱ ካል ይቅርታ የማያደርገው የማያደርገው ሰውየ ያ ደግሞ በቀል ለመበቀል ነው። በበቀል መልሳለው እንዲ ብላኛለች አደለ ይሄን አርጌ ካልመለስኩላት ካለ ይቅር አይልም። አንዳንዴ ለዚህ በዚህ ለዚህ ሰው ወይም ለዚህ ጉዳይ ይቅርታ እናደርግም ነው የሚሉ ሁኔታዎች ይደመጣሉ። በፍጹም ይቅርታ አላደርግለትም ወይም አላደርግላትም የሚባሉ ሁኔታዎች ይሰማሉ። እንደው ሰዎች እንደዚህ እንዲሉ ምክንያታቸው ምን ይመስሎታል? ተነጋግመን ተነጋግረን ያ ሰው ስተቱን የማይረዳ ከሆነ ወይም እኔ ስተት ቢኖረኝ ስተቴን ማሳየኝ ከሆነ አሁን ደጋግሞ ያን ሰው ይቅርታ መስጠቱ ወይም ከዛ ሰው ጋር ይቅርታ መባባሉ ላሻሽለው ነገር በሚል ምናልባት ኤምቢኤ ማለት ሁኔታዎች ሊፈጠሩ ይችላሉ። ካላሻሸለ እንግዲህ ምንም ማድረግ አይቻልም። እንደ አንዳንዴ ደግሞ ይቅርታ አለማድረግ የማያደርጉ ሰዎችም አሉ። ትንሽ ልባቸው ጠጠሪ ይለና ይቅርታ አላደርግም የሚሉ ሰዎች አሉ። ምክንያታቸው ምን ይመስሉታል? ፋቶ ቅም ለመበቀል ትፈልጉ ነው። እንደዛ ይቅር አለልን ማለት በጣም ክፉ ናቸው ማለት ነው። አንድ ነገር እንኳን ስታጠፈ ይቅር ለእግዚአብሔር ነው የሚባለው አይደል እንዴ? እግዚአብሔር ራሱ እኮ ይቅርታ ይቅር ያሉኝን ይቅር ይበላቸው። እንደዛ ነው እንግዲህ። ይቅርታ አለማድረግ ደግሞ አለ። አንዳንድ ሰዎች ይቅርታ ከማድረግ ይቆጠባሉ። ለዚህ ጉዳይ ፈጽሞ ይቅር አይደለም የሚሉ አይነት አቋም ያላቸው ሰዎች አሉ። እንደው ምክንያታቸው ምንድን ነው ብለው ያስባሉ? ይሄ ሪጅን በቃ እኔ ብቻ አዋቂ ነኝ ከእኔ በላይ ሌላ ሰው ይሄን ነገር አያውቅም፣ እኔ አውቃለሁ የሚል አመለካከት ነው። እንጂ ሰው ሆኖ ከማህበረሰቡ ጋር የሚኖር የማህበረሰቡን፣ ባህሉን፣ ኑሮውን፣ አኗኗሩን የሚያውቅ ሰው ያጠፋውን ጥፋት ሰው ከመናገሩ በፊት ራሱ ማወቅ አለበት። ራሱ ይረዳል። በቃ ይሄ ነገር አጥፍቻለሁ፣ በቃ እኔ ይቅርታ ማድረግ አለብኝ፣ ይቅርታ መጠየቅ አለብኝ ብሎ ራሱ ጥፋተኛው ይቅርታ የሚጠይቅበት ጊዜ አለ። ሌላ ጊዜ ደግሞ ሌላ ሰው ሽምግልና ገብቶ ሽማግሌዎች በራሳቸው አመለካከት፣ ሽማግሌ እንግዲህ የራሱ አመለካከት ይኖረዋል። በዛ አመለካከት ገብቶ አንተን ጥፋተኛ ብሎ ይቅርታ የሚያስደርግ ሰው አለ። ሰው እንደ ሰው አመለካከት ይቅርታ አለማድረግ ሁኔታዎች ይፈጠራሉ። ከዛም ጋር ተያይዘው በቀል የሚባል ነገር አለ። በመጀመሪያ በቀል ምንድን ነው? ምን ማለት ነው በቀል? እሱ አመሰግናለሁ። ያው በቀል የምንለው ለምሳሌ አንድ ሰው ሊያጠፋን ወይ ሊጎዳን ይችላል፣ ወይ ደግሞ ጎርተናል ብለን የምናስበው ሰው ማለት ነው። ጎርተኖም ሊሆን ይችላል፣ ወይ ደግሞ ይጎዳናል፣ ወይ ደግሞ ብለን የምናስበው ሰው ያንን ሰው እንዴት ነው የምናደርገው? እኛም ልክ ያንን እሱ ያደረገብን ወይ ጥፍ ወይ ራሱን ለመመለስ እንዘጋጅ ገና አድርገን ነው አይደለም። ያ በቀል የምንለው አድርገን ነው ብቻ ሳይሆን ገና ለማድረግ ውስጣችን ላይ በክፍፋት ሲሰለሰል፣ ከዛ ደግሞ ኢቨን ከዛ አክሽን ወስደን ስናደርገው ያንን በቀል ብለን እንጠራው እንችላለን ማለት ነው። እሺ በቀል ኦኬ፣ አመሰግናለሁ። በቀል የምለው እንደኔ እንደምረዳው ከሆነ ለዛ ሰው የጥላቻ መንፈስ አድሮብን የምናስበው ሀሳብ ነው። አንድ ሰው በተለያየ መንገድ ሊጎዳን ይችላል ለመጉዳትም አስቦ ሊሆን ይችላል። ግን ደግሞ ያንን ጉዳት እኛም በሚጎዳን መልኩ ወይም እሱን ለመጉዳት ያን ነገር ለመቀልበስ የምናረገው ወይም የምናስበው ሀሳብ ነው። ለምሳሌ አንድን ሰው በድሎንም ከሆነ ሁለቱ አካል እኮ የተለያየ እኛ የኛ ጥፋታችን የተለያየ ይሁን እንጂ አጥፊውም መሀሪውም አያጠፋም አይደለም። ግን ያንን ነገር አንደርስታንድ በማድረግ በያው ለተቀባዩም ሆነ ለሰጪው ያው በውስጣቸው ላይ የሚያድረው የጥላቻ መንፈስ እንዳይኖር ይቅርታ ወሳኝ ነው ብዬ አስባለሁ። በቀል ማለት ምን ማለት ነው? በራሱ በቀል ማለት ጓደኛ ልንሆን ይችላለን፣ ብዙ ምስጢሮች ሊኖሩ ይችላሉ። ዴናውንም ተናግረሽኛል፣ ክፉንም ተናግረሽኛል። ይችን ምስጢር እኔ እሷ ያወራችኝን ተናግረ ካላስቀየምኳት ብዬ በቀል ይይዛለሁ። በቀል ለአንቺስ ምንድን ነው? በቀል ምንድን በቀል እንግዲህ ይሄ ውስጣዊ ስሜት ነው። ያን ሊያስከስት የሚችለው ውስጣዊ ስሜት ነው። አንዳንድ እንግዲህ የሰው ባህሪ ይለያያል። የሰው ባህሪ ይለያያል። አንዳንዱ የመበቀል ስሜት ያለው አለ። ያ ማለት ምንድን ነው? መበቀል ማለት ምንድን ነው? እሱ እንዲህ አድርጎኛልና ቆይ፣ ግድ የለም ይጠብቅ፣ እኔ እንዲህ አደርገዋለሁ፣ ልክ እንዳደረገኝ አደርገዋለሁ የሚለው ነገር ይሄ ውስጣዊ የሚፈጠር ስሜት ነው። በቀል ማለት የሚያስከትለው ጉዳት በጣም ሰፊ ነው። አሁንም ምንድን ነው ይሄ ሁለንተናዊ ገጽታ አለው። ግለሰብ ሊሆን ይችላል፣ ማህበራዊ ማህበረሰብ ሊሆን ይችላል እና ግለሰብ አንደኛ በህይወት ወይም በኢኮኖሚ ጉዳት ሊያስከትል ይችላል። በሀገር ደረጃ ደግሞ ማህበረሰብ ከማህበረሰብ ጋር በሚፈጠሩ ቅራኔዎች ይቅር አለመባባል ንብረት፣ የሰው ህይወት እንደዚሁ በተመሳሳይ ጥፋት ሊከሰት ይችላል ብዙ ጉዳት ሊከሰት ይችላል። ያ ነው እርስዎ በመጡበት የህይወት ጊዜው እንዲሁም አሁን እየተስተዋለ ያለው ሁኔታ አለ እንደ የሰው እርስ በርስ ይቅር የመባባል ባህል የእርስ በርስ ይቅር የመባባል ባህል ምን ይመስላል በእርሶ መልከታል? ይሄን ያህል ጭካኔም እኔ እንጃ። እንደ ሀገራችን እንደ ዞናችን አሁን ወደ አርባ ምንጭ ወደ ጋሞ ብንመጣም አሪፍ የሆነ የይቅርታ የራሱ የሆነ ባህሎች በጣም ምርጥ እንትኖች አሉ። በተለይ በጋሞ በባህላችን ላይ በሽማግሌዎች የሚደረጉት በማህበረሰባችን በየቦታው ጉዱሻ ውጋዎች አሉ። በዛ ውስጥ አንድ ሰው ካጠፋ ወይ ደግሞ አንዱ ከአንዱ ጋር ጎረቤት ላይ ከተጣለ ያ የሚፈታበት ይቅርታ የሚደራረጉበት አንድን ነገር የሚተውበት በጣም ምርጥ የሆነ በተለይ የድቡሻ ወጋ በጣም ያ ባህላችን በጣም ሊያድግ ኢቭን በአለም አቀፍ ደረጃ ላይ በጣም ሊስፋፋ የሚገባ በጣም ምርጥ የሆነ ነገር ነው እና የራሱ የሆነ አሪፍ አለው። ከዛ ባሻገር ደግሞ ይሄ ሲባል ፐርፌክትሊ ደግሞ ሙሉ በሙሉ ነው እየተባለ ሳይሆን፣ ብቻ ብዙ ነገሮች መስተካከል እንዳለበት ልክ እንደ ሀገርም እንደ ዞንም በይው እንደ ሀገርም በይው እንደ አለም አቀፍም በዛ ዙሪያ ላይ በጣም መሰራት እንዳለበት ለዛ ደግሞ ይሄ ያው ጋሙ ላይ የተያዙ ነገሮች በሽማግሌዎች የሚደረገው በተለይ በዱቡሻው ጋር የሚደረገው ነገር ያ ስለ ይቅርታ ያለው ጥሩ ነገር ነው። ባህሎች አሉ አንስተናል። ሃይማኖቶችም ሁሉ የራሳቸው ሀሳብ፣ ጽንሰ ሐሳብ ያስተምራሉ። እና እንደው ከዛ ባለፈ እርስ በእርስ ያለን የይቅርታ ባህል ምን ይመስላል? የይቅርታ መሰረት ካልተረዳነው እርስ በርሳችን ያለው ነገር እንደ ባህልም ባይው እንደምንም ባይው ብቻ በሃይማኖት በተለያየ ባይው ትክክለኛው ነገር ያልተረዳ የትኛውን ቦታ ላይ ማፈንገጡ አይቀርም፣ ወይ ሌላ ነገር እንትን ማለት አይቀርም። ግን በትክክል የእውነት የተረዳ ሰው እንትን ማለት ይችላል። ግን አሁን እንደኛ ወደኛ ስናመጣ ወጣቱ ጋር ስናመጣ ወይ ወደኛ ትውልዱ ጋር ስናመጣ አሪፍ የሆኑ እንትኖች አሉ። ያው የተወሰኑት ጋር ፐርፌክትሊ አሁን እንትን ማለት አይቻልም። ግን አሪፍ እንትኖች አሉ ምናምን አንዳንዱ ጋር ስታይ ልክ እንደዚህ ነው፣ እንደዚህ አይነት ነገር አለ። የምታያቸው ወጣቶች ጋር አሁን ወንዶችም ሆነ ሴቶች ጋር በዚህ ልክ እንዴት ሊያድርግ ይችላል ማለት፣ ስለ ይቅርታ ሰው በዚህ ልክ ተረድቶ እንዴት ሊያድርግ ይችላል የምትዩ ማለት። ልክ በዛ ልክ ደግሞ አንዳንዱ አልፎ አልፎ ደግሞ ሊበቀል የሚዘጋጅ ማለት እና ያ ደግሞ በጣም መስተካከል የሚችል ነው። አንተ ባህላችን፣ የይቅርታ ባህላችን እንግዲህ እኔ ካደኩበት ማህበረሰብ ተነስቼ ሳወራ፣ አሁን ወደኛ ምናልባት ወደ ቡርጃ ከቡርጃ አካባቢ ነው የመጣሁት ያው ወደዛ አካባቢ የሚደረጉ ነገሮች አሉ። ጭሙንታ የሚባል ነገር አለ። ያው እሱን ነገር እንዴት ነው፣ አንድ ሰው አንድን ሰው በሚበድልበት ሰዓት መጀመሪያ የበዳዩ አካል ሽምግልና ይልካል። ሽምግልና ይልካል። በዛ ሽምግልና ካለፈ የተለያዩ የሽምግልና እርከኖች አሉ። የሽምግልና ያን ስቴፕ ጠብቆ አዘላስት ላይ ሲደርስ በተለያየ ወደ ተለያየ ሃይማኖት አባቶች ወስዶ የእርቅ ሰላምን ያወርዳሉ። ስለዚህ ይህኛው ባህል በተለይ ወደኛ አካባቢ በጣም ተጠብቆና በጣም ተጠንክሮ እየተከደ ያለበት ሁኔታ ነው። አሁን እንደኛ አካባቢ ከሆነ የሆነ ነገር ብፈጠር፣ ጥል ሊፈጠር ይችላል። የተለያዩ በቃ ችግሮች ሊፈጠሩ ይችላሉ። ከሰው አንድና ሁለት ከሶስት በላይ ሰዎች ሊጣሉም ይችላሉ። ምን ሊሆኑም ይችላሉ። ግን እንደኛ አካባቢ አሁን የሀገር ሽማግሌ አዋቂ አዋቂ የተባሉት ይሰባሰቡና ያስታርቃሉ። እኔ አሁን የተጣላው ሰው ካለ በቃ ዝም ብዬ ይቅርታ ሳልል ከምኖር ከሚኖር ብዬ ሰው ወስጄ ጓደኛም ብሆን ጎረቤትም በሆን ወስጄ ይቅርታ ይላለን እንታረቃለን አለኝ። እንግዲህ በዚሁ ጽኑ ማለት ወዳለው የይቅርታ ባህል ይቅርታን መልካምነት ሁሉም ሃይማኖት ያስተምራል። ሁሉም ባህሎች ይቅርታን አስፈላጊ እንደሆኑ ያስተምራሉ። እና እንደው አሁን ላይ የሚያስተውሉት ማህበረሰብ የይቅርታ ባህሉ ምን ይመስላል? ይገርምሻል፣ በመጽሐፍ ቅዱስም በቁርአን ውስጥም አንድ ሰው ቢቀያየም ጀንበር እስከምትጠልቅ ድረስ ይቅርታ ተባባሉ ይላል። አሁን በእኛ ሃይማኖት አንድ ሰው ጥፋት ቢያጠፋ ያስቀይምሽ፣ ሶስት ቀን ከሶስት ቀን በላይ ሰውየውን ማክረፍ ራሱን ሰውየውን ወንጀለኛ ያደርጋል። የግድ ይቅርታ መጠየቅ አለበት። ራሱን ጥፋተኛ ከሆነ እኔ ጥፋተኛ ነኝ ማለት አለበት። ሰውየውን ጥፋተኛ ከሆነ አንተ ጥፋተኛ ነህ እንደዚህ አልፈጽመ ብኛል፣ ግን እኔ ለፈጣሪ ለአላ ይቅርታ እንድታደርግ እፈልጋለሁ ብሎ ይቅርታ መጠየቅ አለበት። ከሶስት ቀን በላይ መቆራረፍ በጣም ትልቅ ወንጀል ነው በእስልምና ሃይማኖት። ተመልካቾች እንግዲህ ዝግጅታችን እንዲህ እንዲህ እያለ ወደ መጨረሻው ቀርቧል። የዛሬው ዝግጅታችን እንደወደዳችሁት አንጠራጠርም። እንግዲህ ፕሮግራማችን ይቅርታ ላይ በደንብ ትኩረት አድርጎ የቆየ ነው። ታዲያ በዛሬው የይቅርታ ዝግጅታችን እንደተመለከታችሁት ይቅርታ ላጠፋነው ጥፋት ወይም ደግሞ ስህተት በጸጸት ስሜት ለእርቅ መዘጋጀት ወይም ደግሞ መታረቅ ነው የሚሉ ሀሳቦች በተለያየ መልኩ ተገልጸውልናል። ሌላው የይቅርታ አስፈላጊነትን ስንጠይቅ ነበርና ይቅር መባባል መታረቅ እንግዲህ በማህበራዊ ሕይወታችን በስነ ቦናችን ብሎም ደግሞ ለአካባቢያችንና ለሀገራችን መልካም ነገር እንዲመጣ፣ ሰላም እንዲጸና፣ ፍቅር አብሮነት እንዲደረጅ የሚያደርግ ጥሩ ነገር እንደሆነ ሀሳብ ሰጪዎች በተለያየ መልኩ ገልጸውልናል ማለት ነው። እንግዲህ ሌላኛው ሀሳብ የነበረው በቀል ነው። እንግዲህ ሰው ይቅር ካልተባባለ ደግሞ ደግሞ ጥፋት የምናጠፋ ደግመን ደግመን ስህተት ስንሳሳት የይቅርታ ባህላችን እየሻከረ ልምዱ እየቀነሰ ይመጣና ወደ በቀል ያመራል ማለት ነው። በቀል ማለት ደግሞ ለተደረገብን ስህተት ወይም ደግሞ ለተደረገብን መጥፎ ነገር የምንሰጠው ጥሩ ያልሆነ የአጸፋ ምላሽ ወይም ደግሞ እርምጃዎች ናቸው በቀል የሚባሉት እና ያ በቀል ደግሞ እንግዲህ ወደ ብጥብጥ፣ ወደ ጸብ፣ ወደ አለመስማማት፣ ወደ አለመግባባት ብሎም ደግሞ በአካል ላይ በንብረት ላይ በሰው ልጅ ነፍስ ላይ ጉዳትን የሚያስከትል ነገር ስለሆነ ይቅርታ ዋጋው ከባድ ነው። ይቅርታ ፍቅር ነው። ይቅርታ ሰላም ነው። ይቅርታ ትህትና ነው። ስለዚህ ሁላችንም በያለንበት ይቅር እንባባል፣ ሰላም፣ ፍቅር አብሮነትን እናጽና እያለን እኛም የዛሬው ዝግጅታችንን እዚሁ ጋር ቋጭን። ፕሮግራሙን አዘጋጅቼ ወደ እናንተ ሳደርስ የቆየሁት እኔ ያምላክነሽ ተረፈ፣ የካሜራ ባለሙያው አዝመራ ሙሶና፣ የምስል ቅንብር ባለሙያ ቤተለም ገላነ እንዲሁም ደግሞ ባልደረባችን ሲሳይ ማሙ በጋራ በመሆን ነበር። ፕሮግራማችንን እንደወደዳችሁት አንጠራጠርም። ይቅር እንባባል። ፍቅርና አብሮነት ይደርጅ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። መልካም ጊዜ